ኢትዮጵያ ውስጥ ያሉ ኦልሞስት ማለት ይቻላል የወተት ማቀናበሪያ ፋብሪካ ያላቸው ከኛ ጋር ይሰራሉ። በኳሊቲም፣ በፕራይስም የተሻለ ነገር ለገበሬው እናቀርባለን። ስልጠናውን ሰርተን አንድ ዙር ማሽኑን አሳይተን ተከላውን ተክለን ነው የምናስረክበው እንጂ ሱቅ ላይ እንዳለ ገበያ ገዝተን ሰጥተን ዞራለን። ከኛ ለተገዛው ለእያንዳንዱ እውቀት በጣም ጥንንጦችን ቢሆኑ ለሁሉም አይነት አቅርቦታል። ይሄን ቢዝነስ ለመጀመር ስናስብ መጀመሪያ ማድረግ ያለብን ምን ያህል አውቀዋለሁ። ብዙ ጊዜ ያለ እውቀት ይገባና ምን ይሆናል፣ ብር ስላለ ብቻ አምስት ስድስት ከብት ይገዛና፣ ግን ከብት ራሱ ሲገዛ መረጣውን ስለማያውቅ በሶስት መቶ ና በሁለት መቶ ሺህ ብር የተገዛ ከብት ለስጋ በ20 ሺህ ና በ30 ሺህ ያወጧል። ማሽኖቻችን ፋብሪካ እንደመሆናችን መጠን እኛ የምናመርተውን ሳይሆን ገዢ የሚፈልገውን ስፔሲፊኬሽን ተቀብለን በዛ ስፔሲፊኬሽን መንገድ ፋብሪክ ማኒፋክቸር ነው። ኔዘርላንድ አገር አንድ ስታንዳርድ ይዘን አይለምን እንቀሳቀሰው። ፍሌክሲብል ነን ለማንኛውም አይነት ገዢ ማለት ነው። ስጥልን እንደምን አላችሁ? ውድ ስለ ቢዝነስ ሚዲያ ቤተሰቦች፣ ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን፣ እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንገኘው በኤልኤም ትሬዲንግ ግሩፕ ወይ ደግሞ በአንተ ኢትዮጵያ ነው። የተለያዩ ማሽነሪዎችን በተለይ ደግሞ ከወተት ተዋጽኦ ጋር ተገናኝቶ ቢዝነስ መጀመር ለምትፈልጉ የተለያዩ ማሽነሪዎችን እንደያዙ መረጃ ሰምተናል። ስለዚህ እነዚህ ማሽነሪዎች በምን አይነት አማራጮች ነው የቀረቡት፣ የኤሌክትሪክ አማራጫቸው ምን ይመስላል፣ በትንሽ ካፒታልስ በምን ያህል ካፒታል መጀመር የምትችሉት ቢዝነስ ነው የሚለውን ወደ እናንተ በዚህ ፕሮግራም እናደርሳለን። ይህንን ፕሮግራም ማቅረብ ያቀርብላችሁ ነው ሉካ ቢዳቢል፣ በካሜራ ኤርሚያስ አብሮናለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ሰላም ሰላም እንዴት ነሽ? አለ እሺ። እንግዲህ እኛ በቻናላችን የተለያዩ ማሽነሪ የሚያስመጡ እንዲሁም አምራቾች ጋር ለተመልካቾች ቢዝነሳቸውን በማስቀኘት ና እስቲ አሁን ደግሞ ፊትለፊቴ ማሽነሪዎች ይታዩኛል። ባነሩ የተለያዩ ማሽነሪዎች አሉ። ና ራስሽን በማስተወቅ ጀምሪልኝ፣ ና ምን አይነት ማሽነሪዎች ነው የምታስመጡት የሚለው ንገሪ። አመሰግናለሁ። ድርጅታችን ኤሌን ትሬኒንግ ይባላል። ኤሌን ትሬኒንግ ኔዘርላንድ ሀገር ከሚገኝ አንቴ ቤቪ ከሚባል ድርጅት ጋር ጆይንት ቬንቸር በመፍጠር ዴሪ ቴክኖሎጂዎችን ወደ ኢትዮጵያ በማምጣት በኳሊቲም በፕራይስም የተሻለ ነገር ለገበሬው እናቀረ እናቀርባለን። እንደምታዩ የተለያዩ ፕሮዳክቶች አሉ። ወተት ከማንቀሳቀሻ ማቀዝቀዣ ማቀናበሪያዎች አሉን። ማቀናበሪያዎቹም እንደየ አቅማችን ማለት ነው። በትንሹ የሚፈልግ ሚዲየምም የሚፈልግ የተለያዩ ነገሮች አሉ። አይስክሬም ማሽኖች አሉን። እንዲሁም በተጨማሪ ከኛም ለገዙ ከኛም ለማይገዙ ኮንሰልቲንግ ሰርቪስ እንሰጣለን። ትሬኒንግ እንሰጣለን። ዴሪ አድቫይዚንግ እንሰጣለን። ማሽኖቹም ደግሞ ከኛ ለወሰዱ ኮሚሽኒንግ፣ ትሬኒንግ እና ኢንስታሌሽኖችን እንሰጣለን። በጣም ጥሩ። ያው ፊትለፊት ያሉት ማሽነሪዎች ምናልባት ደንበኞችም ማየት ይፈልጋሉ መግዛት የሚፈልጉም ሊኖሩ ይችላሉ። ከወተት ጋር በተገናኘ እንደምትሰሩም እየነገርሽኝ ነበርና እስቲ እነዚህ ማሽነሪዎች በምን ያህል አማራጭ ነው እናንተ ጋር ሊገኙ የሚችሉት? ከዝቅተኛ እስከ ከፍተኛ እንደሚገኙ ነግረሽኛል። ስለዚህ እስቲ እነሱን አማራጮችን ማየት እነዚህ የወተት ማጓጓዣ ወይም ደግሞ ሚልክ ካን በተለምዶ ገበያው ላይ ሚልክ ካን ተብለው ይጠራሉ። በሀያ 20 ሊትር እና በ50 ሊትር አቅርቦት አለን። በዝቅተኛው 20 ሊትር ማለት አለን። እንዲሁም ደግሞ ለማቀዝቀዣ ከተባለ እዚህ ጋር የምናየው ቺላር በ2000 ሊትር አለን። ይሄ ማለት አንድ ወተት ሳይበላሽ ምርት መረት ድረስ የሚያቆይልን ነው ማለት ነው። እንዲሁም እኔ ካልን ማለቢያ ማሽኖች አሉን። ይሄ ማቆየዋለን እነዚህም ቺለር ናቸው የአይነት ልዩነት ኮምፕሊት ዴሪ የሚባላለን። እሱ ደግሞ ከሰው ንክኪ ውጭ የሆነ ማሽን ነው። የተለያዩ ማሽኖችን እናመርታለን። የምናየው ወተት እናመርታለን። እርጎ አለ፣ እርጎ ብዙ አይነት እርጎ አለ። በፍሌቨር ቺዞችም፣ እንደ የአምራችሁ ፍላጎት ማንኛውንም የቺዝ አይነት ማምረት የሚችል ነው። በጣም ጥሩ ያው የእኛም ተመልካቾችም ወደዚህ ቢዝነስን መግባት የሚፈልጉ ሊሆኑ ስለሚችሉ ነው በዝርዝር እየጠየ እየፈሻል በአነስተኛ ካፒታል ለምሳሌ እዚህ ቢዝነስ ላይ ልግባቢ አንድ ሰው በምን ያህል ዋጋ ነው ማግኘት የሚችለው ከእናንተ ማሽን? ያው አሁን እንደዚህ ብዬ ፕራይሱ መናገር ባልችልም ማሽኖቻችን ፋብሪካ እንደመሆናችን መጠን እኛ የምናመርተውን ሳይሆን ገዥው የሚፈልገውን ስፔሲፊኬሽን ተቀብለን በዛ ስፔሲፊኬሽን መንገድ ፋብሪክ ማኒፋክቸር ነው። ኔዘርላንድ ሀገር የዛን ሰው ስፔሲፊኬሽን ወስደን ምርቱን እናመርታለን። በፍላጎት አሁን ወተት ላይ ብናይ በካፕ በቦትል በፓውች የሚባል ማሸጊያ አለ ስታንዳርዲዛን አይለ ምን እንቀሳቀሰው ፍሌክሲብል ነን ለማንኛውም አይነት ገዢ ማለት ነው በጣም ጥሩ ያው እዚህ አዲስ አበባ ብቻ ደግሞ አይሆኑም የእናንተ ደንበኞች ምናልባት የተለያዩ ክፍለ ሀገሮች ላይ የናንተ ማሽነሪዎች የሚፈልጉ ሊኖሩ ይችላሉ እና ለነሱ ምን አይነት አማራጭ አላችሁ የኛ ድርጅት አዲስ አበባ ላይ ለሚገኝ ብቻ ሳይሆን በኢንታየር አዲስ አበባ ላይ ወይም በሁሉም ክልሎች ላይ ሄደን ስልጠናውን ሰርተን አንድ ዙር ማሽኑን አሳይተን ተከላውን ተክለን ነው የምናስረክበው እንጂ ሱቅ ላይ እንዳለ ገበያ ገዝተን ሰተን ዞራ አንልም እና ገዢው ደግሞ የሚፈልግ ከሆነ ፕሪቨንቲቭ ሜንተናንስ ና ኮሬክቲቭ ሜንተናንስን ውል በመግባት በካላንደር አማካኝነት ሄደን እናያለን። ያው አንዱ ችግር አንድ ማሽነሪ ከተገዛ በኋላ የመለዋወጫ እቃም ስለሆነ እሱን ከእናንተ ማግኘት ይችላሉ ማለት ነው ፋብሪካንን ከኛ ለተገዛው ለእያንዳንዱ እቃ በጣም ጥንነቶችን ቢሆኑ ለሁሉም አይነት አቅርቦታል። በጣም ጥሩ። ቅድም ስለ ትሬኒንግም እያነሳሽ ሊነበር ስለሱም፣ ስልጠና በዴሪ ብቻ አይደለም የምንሰጠው፣ ለስላሳ መጠጦች የማንኛውም ስልጠና የሚያስፈልገው ድርጅት፣ ብዙ ባለሙያዎች አሉን ድርጅታችን ላይ ሁሉንም እንሰጣለን። ማንኛው በቃ ምግብና ፉድ ኤንድ ቤቨሬጅ የሚባሉት ነገሮች ላይ ለሚሰራ ማንኛውም ድርጅት ስልጠና ሰጣሉ። በጣም ጥሩ ጥሩ ቆይታ እያደረግን ነው፣ ዘርዝርም እየነገርሽ ነው ያለሽው እና ይሄንን ቢዝነስ አንድ ሰው ቢገባ ምን ያህል ትርፋማ ይሆናል ብለሽ ታስቢያለሽ? ምናልባት ደንበኞችም ስለሚኖራቸው ከዚህም በፊት ገዝተው የተጠቀሙ። ኢትዮጵያ ውስጥ ይሄ ቢዝነስ አዋጭ ነው፣ ይሄ ቢዝነስ አዋጭ አይደለም አይባልም። ማንኛውም ቢዝነስ ብሬክ ኢቭን እስከሚያልፍ ወይም ደግሞ ያወጣውን ወጪ እስኪ መለስ ድረስ በጣም ክሎዝ ፎሎ አፕ ይፈልጋል። እንደዛ ከሆነ ማንኛውም ቢዝነስ ትርፋማ ነው፣ ግን ኢኒሻል ላይ ኢትዮጵያ ውስጥ ያለ ነገር ኢንቨስተር ነው እንጂ ያለው ባለሙያ የለም። ስለዚህ ኢንቨስት ያደርጋል ቶሎ ኢንካም ይፈልጋል እንደ ሱቅ ነው። ዛሬ ቃ ገባል፣ ነገ ፕሮፊት እንፈልጋለን። አሁን ዴይሪ ፋርሙ ላይ ቢታይ ከአምስት ዓመት በፊት ፕሮፊት ማሰብ የለብንም። ምክንያቱም ብዙ ውጪዎች አሉብን። ኢኒሺያል ካፒታል ቢኖረንም ብዙ ውጪዎች አሉብን። ማንኛውም ድርጅት ላይም እንደዚያ ማለት ነው። በአነስተኛ ካፒታል ምን ያህል ሊሆን ይችላል? ያው እንደ ሰው አገባብ ነው የሚወስነው። አሁን ፋርሙ ላይ አንድ ሰውን ግባ ብንለው አንዲት ከብት አሁን ሶስት መቶ ሺህ ብር ገብቷል። ስለዚህ በአንድ ከብት ጀምር ብለሽ ትርፍ ሊጠብቅ አይገባም። አትሊስት ሶስት አራት ሊገዛ ይገባል። በዛ ላይ ደግሞ ሌላ አይነት ነገሮች አሉ፣ መኖ አሉ፣ የሰራተኛ አለ ምን አለና፣ ዴሪ ፋርም ላይ አንድ ሚሊዮን ይዘው ቢጀምሩ፣ 500 ሺህ ይዘው ሊጀምሩ ይችላሉ። አንድ ከብትና አንድ ጥጃ ሊገዛ ይችላል። ከዛ በኋላ ግን መኖ መመገብ አለበት። የላማ ወተት ዛሬ ታልባ ዛሬ ወደ ፕሮፊት መምጣት አይችልም። ብዙ አይነት መሸፈን ያለባቸው ነገሮች ስላሉ ፕሮሰሲንጉም እንደዛው ማለት ነው። በተጨማሪ ደግሞ እዚህ ጋር ሌላ ማሽነሪ ይታየኛል፣ እና ይሄስ ምንድነው? ይሄ ላክቶስካን ይባላል። ላክቶስካን ማለት ምናመርተው ወተት ምን ምን ኢንግሬዲየንቶች አሉት ወይም ደግሞ አሁን ስፔሲፊካል ወተት ላይ ፋቱ፣ ፕሮቲኑ ምኑ የሚባለው እነሱም በእንዲህ አይነት አማካኝነት እዚህ ጋር በምታዩ ያወጣልናል። ይሄ ማለት አንድ ወተት የታሸገ ኤላስቲክ ስንገዛ እነዚህ ነገሮች ሁሉ እዛ ላይ ተለጥፈዋል። እነዚህ ነገሮች ደግሞ እዛ ላይ ሊለጥፍ የሚችለው መጀመሪያ በዚህ ቼክ አድርጎ ነው ማለት ነው። ለነሱም ብቻ ሳይሆን ሰብሳቢዎች አሉ። አሁን ኮሌክሽን ሴንተሮች ወተቱን ከገበሬው ሰብስበው ፋብሪካ የሚያስረክቡ ለገበሬው ብር የሚከፍሉት በዚህ አማካኝነት ነው እንጂ በሊትር አይደለም። ይሄ ወተት ማጓጓዣ ነው። ይሄ ወተት ማጓጓዣ ያው አንዳንድ አሁን የተለመደው ፕላስቲክ ነው። ፕላስቲኩ ደግሞ ሲመረት ለወተት አይደለም ወይ ለውሃ ወይ ለሆነ ለቀለም ነው። ይሄኛው ግን ስፔሲፊክ ለወተት ነው። ወተቱን ቢቆይበት ችግር የለም ስልሽ፣ ወተት ከታለበ እስከ ሶስት ሰዓት ውስጥ ወደ ማቀዝቀዣ መሄድ አለበት፣ መቆየት የለበትም። በፕላስቲኩ በሚቆይ ጊዜ ግን ሼልፍ ላይፉ እያጠረ ነው የሚሄደው። ወደዚህ ብንገለብጠውም ኦልሬዲ ባክቴሪያዎች ማደግ ጀምረዋል። መቆየት ይችላል። እስከ ሶስት ሰዓት መቆየት ይችላል፣ ምክንያቱም የፉድ ግሬድ ነው። ለምግብ ነክ ተብሎ የተመረተ ነው። ለዛ ፐርፐስ ስለሆነ፣ በቃ ለወተትና ለወተት ብቻ የተመረተ ነው። በጣም ጥሩ። ሌላው ሀሳብ ደግሞ ኤሌክትሪክ አማራጭ ነው። ምናልባት በቤት ውስጥ ቆጣሪ የሚሰራ ነው ወይስ አይደለም የሚለው በሁለቱም አይነት ነው ያለን፣ እንደየ ማሽኑ አጠቃቀም ማለት ነው። ማለቢያ ማሽኖችን ብናይ ሲንግል ፌዝ ናቸው። ፕሮሰሲንግ እና ቺለር ግን ስሪ ፌዝ ነው የሚፈልገው። ፓወርም ከፍተኛ ስለሆነ ውስጡም የሚቀመጠው የወተት መጠን ከፍተኛ ስለሆነ መጠቀም ያለብን ስሪ ፌዝ አንዳንድ ቦታ ሲንግል ፌዝ ግን ሲንግል ፌስ ሲሆን የማሽን ሽን ሼልፍ ላይፍ ይቀንሳል። እሺ እንግዲህ ወደዚህ ቢዝነስ ለመግባት የሚፈልግ ሰው ምን አይነት ሰው መሆን አለበት? ይሄን ቢዝነስ ለመጀመር ስናስብ መጀመሪያ ማድረግ ያለብን ምን ያህል አውቀዋለሁ። ብዙ ጊዜ ያለ እውቀት ይገባና ምን ይሆናል፣ ብር ስላለ ብቻ አምስት ስድስት ከብት ይገዛና፣ ግን ከብት ራሱ ሲገዛ መረጣውን ስለማያውቅ በ300 እና በ200 ሺህ ብር የተገዛ ከብት ለስጋ በ20 ሺህ እና በ30 ሺህ ያወጣዋል። ስለዚህ አትሊስት አንድ ሰው ይሄን ቢዝነስ ውስጥ ከመግባቱ በፊት ስልጠና መውሰድ አለበት። ስልጠናውን ሲወስድ ኦኬ እኔ የትኛው ላይ መግባት ነው ያለብኝ የሚለው ውሳኔ ውስጥ ነው። ስልጠናውን ደግሞ እናንተ ጋር ማንኛውም አይነት ፉድ ንድ ቤቬሬጅ የተባሉ ስልጠናዎች በአጠቃላይ እኛ ገር አሉ። ስልጠናው መስጠት ብቻም ሳይሆን ፎሎ አፕም ካስፈለገ፣ አድቫይዚም ከፈለግን፣ ኮንሰልቲም ከፈለግን በአጠቃላይ እኛ ጋር ያሉት ፕሮዳክቶች ዋንድ ወር ሰርቪስ ናቸው። አንዴ ከገባ እቃውን ይዞ መውጣት እንጂ ወደ ሌላ ወደ ሌላ የሚያስኬድ ነገር የለውም። ሁሉንም ሰርቪስ፣ ሁሉንም መገድ እኛ ጋር ማግኘት ይቻላል። እሺ፣ ጥሩ ቆይታ አድርገናል። ስለነበረን ቆይታ በጣም አመሰግናሉ። በመጨረሻ ደግሞ ማለት የምትፈልጊ ነገር ካለ ድ ስ ያው አብዛኛዎቹ ነገሮች አንስሳ ናቸዋል፣ ግን እንደ ማጠቃለያ የሚሆነው ኤሌም ትሬኒንግ ማለት ኢትዮጵያ ውስጥ አሁን የመጣ ካምፓኒ አይደለም፣ ረጅም ጊዜ የቆየ ካምፓኒ ነው። በተለይ በፉድ ኢንድ ቤቨሬጅ ላይ ረጅም አመት ልምድ ያለው ነው። አይሶ ሰርቲፋይ እስከ ማድረግ ነው፣ እስከ ትላልቅ ድርጅቶችን ያቋቋመ። በኢትዮጵያ ውስጥ ያሉ ኦልሞስት ማለት ይቻላል የወተት ማቀናበሪያ ፋብሪካ ያላቸው ከኛ ጋር ይሰራሉ። ኮንሰልቲንግ እናደርጋቸዋለን፣ አድቫይዝ እናደርጋቸዋለን። ስለዚህ ማንኛውም በዴሪ ዙሪያ እንዲሁም በምግብና ምግብ ነክ ዙሪያ ያለ ሰው እኛ ጋር ቢመጣ ሁሉንም ነገር ማግኘት ይችላል። አመሰግናለሁ። በመጨረሻ ደግሞ እናንተን በመልኩ ሊያገኟቸው ይችላሉ። አድራሻችሁና ስ ሲተም ረድራር ሞል ሰባተኛ ፎቅ ላይ ያገኙናል። በተቀመጡ ስልኮች በዛ ማግኘት ይችላሉ። በድጋሚ አመሰግናለሁ በጣም። በኤልኤም ትሬዲንግ ግሩፕ ወይ ደግሞ በአንቲ ኢትዮጵያ ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። የተለያዩ ማሽነሪዎችን በተለይ ደግሞ ከወተት ተዋጽኦ ጋር ተገናኝቶ ቢዝነስ መጀመር ለምትፈልጉ ተመልካቾቻችን ከነሱ ማሽነሪዎችን ማግኘት ትችላላችሁ። የእኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆይ።